አትችልም ልትቆም ያለ ንጋቱ ምሰሶ። መልስኪት የተዋህሮ ቤት ወንዴር የወሴት የሰራት አድሶ አትችልም ልትቆም ያለ ንጋቱ ምሰሶ። በለማ ያለ ንቃጥ ምሰሶ ጴጥሮስ ምሰሶ መልስኪ መስቀል የአይሁድ ጌትን ሊያድግ ኢየሱስ አድሮበታልና በመስቀል ሳሩግ በልስኪ አይችልም መስቀል የአይሁድ ጌትን ሊያድግ ኢየሱስ አድሮበታል አድሮበታልና በመስቀል ሳልወግ አምላኪ አምላኪ ገጅስ ሀብየከ ፓፕሮተ

ልጅ ግዕዝ ካለበት ቦታ ሕፃን ልጅ ግዕዝ ተቀምጦ ካለበት ደረጃ ሳያስብ ጠቅጥቋታልና የፈረንጅ ጥጃ ሳያስብ ተጠቅጥቋልና በአማር ጥጃ ሕፃን ልጅ ግዕዝ ዘንድሮ እንዴት እንደሚሆን እንጃ።

በክደት ስልኩ እየደወለ ስልካቸው ዮሴፍ ይሠራለትም አልሻለ ለደዋዩ አካል አማርየቅ ስልካቸው ዮሴፍ ስልካቸው ዮሐንስ ስልካቸው ዮሴፍ መስመር ተይዟል እያለ በለውማ መስመሩ ነው። መስመር ተይዟል እያለ በለውማ ቢሞክር ቢሞክር አማርየቅ ወደ ተዋህዶ ልጆች በክደት ስልኩ እየደወለ ስልካቸው ዮሴፍ ስልካቸው ዮሐንስ ይሠራለትም አልሻለ ለደዋዩ አካል አማሌክ ስልካቸው ዮሴፍ መስመር ተይዟል እያለ በለማ እግዚአብሔር ነግሠ ስብሐቲሁ ለብሰ ለብሰ እግዚአብሔር ኃይሎ ወቀነተ ሞራን ይቀራል

ሲተኮስ ያዩትን ሰዎች ከፈቃቸው ሆነው ሳይወርዱ እያንዳንዱ እያንዳንዱ እያንዳንዱ እያንዳንዱ ቅሪማ ዳመጥን ቀለህ እያበረዱ ለቃቅመው ሊወስዱት ወደዱ ብልም አንተ ለቃቅመው ሊወስዱት ወደዱ ይእዜ ጥስጥሮ ለገብርከ በሰላም እግዚኦ በከመ አዛዝከ ሞራን የለን ሞራን የለም።

ሌላ ኦሆ በል እስኪ። ምድረ ጎል ቦታ ገጠር ቦታው የሆነ መስቀለ ወልድ አብ ወጣት ከእሌኒ ጋር ተጣላ። እሌኒ ከተመኛይቱ እሱን ሰድበዋለችና ጢስ ጠገብ ብላ በል እስኪ አት እሱን ሰድበዋለችና ጢስ ጠገብ ብላ እህት ጥምህ መቅረት በእኔ እንዳላይ ካሁን በኋላ ብትለው እሱን በእሷ ተቀጥላ መስቀለ ወልድ አብ ዋለ ብርሃን ዲሙን ሲያፈላ ብርሃን ዲሙን ሲያፈላ ብትለው እሱን በእሷ ተቀጥላ ብለው እስኪ ቃለ መወድስን ወላጅናቴ ለራሳት አልችልም ምንም ቃለ መወድስ ወላጅ እናቴን ረሳት አልችልም ምንም መለያየታችን መጠፋፈታችን ቢበዛ ቃለ መወድስ ወላጅ እናቴን ወልዳኛለችና ዘጠኝ ወር አርግዛ በስካት እኔን ወልዳኛለችና ዘጠኝ ወር አርግዛ ቃለ መወድስ ከወለደችኝም በኋላ መክራኛለችና በብዙ ለዛ እያለች እኔን እስኪልብ ግዛ ቃል እያለች እኔን እስኪ ልብ ግዛ እኔን ለማሳደግ ስትል በብዙ ነገር ናጉዛ እያለች እኔን እስኪ ልብ ግዛ ቃለ መወድስ ወላጅናቴ ለረሳት አልችልም ምንም መጠፋፋታችን ቢበዛ ቃለ መወድስ ወላጅናቴ እኔን ወልዳኛለችና ዘጠኝ ወር አርግዛ ከወለደችኝም በኋላ መክራኛለችና በብዙ ለዛ እያለች እኔን እስኪ ልብ ግዛ

የእንግሊዝ ቋንቋን ዓለም ከመፍጠሩ በፊት እያሳመረ በበዛ ጥበቡ ምስጢር ያልተመረመረ በየትነቱ ኢትዮጵያ ጊዜ ሁሉ ፈጣሪ ከቀደም ነበረ ብለው እስኪ ከኖረ በኋላን በየትነቱ የእንግሊዝ ቋንቋን ዓለም እያሳመረ ፈጠረ ጊዜህ የሁሉ ጌታ ሁሉን ሲፈጥር እየኖረ በበዛ ጥበቡ መምህረ ቅኔ ከሁሉ በላይ እያከበረ ምስጢረ ቅኔን አዳም በሁሉ በሁሉ ዘንድ በሁሉ በላይ በሁሉ ሊሾመው ጀመረ አዳም ምስጢረ ቅኔ ሁሉን እንዲገዛ እየመከረ

የእንግሊዝ ቋንቋን ዓለም እያሳምረ ፈጠረ። ግዚህ የሁሉ የታ ሁሉ ሲፈጥር ይኖረ በበዛ ጥበቡ መምህረ ቅንዬ ከሁሉ በላይ እያከብረ ምስጭረ ቅንዬን አዳም በሁሉ ሊሾመው ጀመረ። አዳም ምስጭረ ቅንዬ ሁሉን እንዲገዛ እየመከረው ስባት ለእግዚአብሔር